አሁን ጸልዩ፣ እውነት ይውላችሁ እዚህ የአካላዊ ፎቶ እየዘቀዘቁ ሳይሆን ማንም በተቻላችሁ ጸሎት መቼም ታረጋላችሁ። ሙስሊሙም ጴንጤ የተለያዩ

ይሄ ለምሳሌ ማለት ነው ሁሉም ተመልካች እኮ እነዚህ ሁሉም ላይ ብነሱ ማለት ነው ማርያምን ጥግ ጥግ ነው የሚይዙ፣ ግን በቃ እነሱን አለመሳደብ ቶክቶክ አለማመጣት ቶክቶክ ነው እኮ

ትእንን አለበት። ኔትወርክ እያስቸገረኝ ነው። በቃ ደህና ደር ውዶቼ፣ መግቢዬ ሁላችሁም ደህና ደር። ኔትወርክ እያስቸገረኝ ነው። ምን ውስጥ ገቡ ልጆቹ? ፈጣሉ ትግስቱን ስጠኝ። ማግሌ አለው እንደ ፈቅርዬ ወይ ሻወሪ ወሰድኩት። እናንተ የማይመለከታችሁን ወሬ እዚህ መታችሁ። ወይ ጌታዬ፣ እኔ ምን እንዳወሩ ምን ያልሻለሁ። አለ ሌለውን በእናትሽ፣ ስራ ላይ ነበርኩ። እስቲ ወደ ሱቅ ልትሄድ፣ በቃ ነፍሷን አታውቅም። ልጆቹ ቤቱን በአንድ አድርገውታል። ወይ እኔማ በቃ አንቺ ቤት ገብቼ ስራ የጨራረስኩኝ፣ ሻወሪ ወሰድኩኝ። ምንድን ነው የሚያወሩት? ወይኔ፣ እኔ እኮ አልነበርኩም እንጂ ትሞታለች ስመጣ። አዎ ምን አውቃለሁ ምን እንደሚያወሩ። ስሚ ትዕግስት ወር ስጠኝ፣ እንደው ነይ እስቲ በእናትሽ። አይ እንደው ምን ይሻለኛል።

ለከሚያቸ ቡላቸው አሉ አሏን ወንድሞ ጭቶች ሲጀመር ነው የማይሰማውኝን የለው። እኔ እራሱ ኮሜንት ላይ ሀይሚ ምን አደረገች ሀይሚ ምን አደረገች ይላሉ። በውስጥ ደግሞ ይጽፋሉ ልጆቹ ምንድን ነው የምታወሩት እያሉ። እኔ ስ መጣ በውስጥ ያልጻፈልኝ ሰው ጠይቅ። በቀደም ምንድን ነው የምታወሩት ይላሉ ቆይ፣ በኋላ በውስጥ አወራሻለሁ። ተቸገርን፣ ዝም ብለን ተቸገርን። ውይ ፈታ ልትገባለሁ ሌላ ስጥ አይምሮ አረ በለሽኛ ፈታ እንላለን። በራሳችን መትቀራ አልነበርኩም ሴትዮዋ ስውቅ ልትሄድ ልጆቹ አበያ ምናምን እያሉኝ ገብቶኛል። እየጻፉልኝ ነው ልጆች ብታይ በሳ በውስጥ ምንድን ነው የምታወሩት ምንድን ነው የሚያወሩት ልጆቹ ውስጥ አስገብተሽ እሉኝ ይችላል ምን ላርግሽ? አፋቸውን አደለም። እንደዛ ሳይሆን አንድ ቤት ነው። አሁን ለምሳሌ እኔ ቤትሽ ገብቼ ነበር፣ ቅድም ነው የገባሁት። ግን ሚውት አርጌ ስራዬን ጨረስኩኝ፣ ሻወሬን ወሰድኩኝ። ምን እንደተወራ ማላውቅም። ገብቶሻል? አንቺ ምን እንደዛ ሆነች። ምን እንደተወራ አታውቂም ፏ ምን እንደተባለ። ግን በውስጥ ብዙ ልጆች ጽፈውልኛል እንዳይደበርሽ ከሰው ጋር መቃየም ምን ያልፈልግም። በእናትሽ አንቺ ቤት እንዲተባለ ነበርሽ አወራሽ ምን ያልፈልግ ጀመር ኖ ኖ ይኸውልሽ፣ አንድ ነገር አለ ሚት ያደረገ እና ሰው እኮ የሚያወራ ሰው እኮ ልዩነት አለ። አንቺ ሚት አድርገሽ ስራ ላይ ከሆሽ ምንም አጠቀ ስለዚህ አንዳንድ ጊዜ ማ ለመፍረድም ተገቢ ነው። ሰው እንደዛ ያረዳሽማ እንዬ

ጀሚ ታብታብ አድርጌ በኮፒ ልንክ ነበረ። እዚህ ወሬ ታብታብ እንኳን አረጉ መቅዲኔ ብቻ ነኝ እኮ ቤት ታብታብ እና ኮፒ ልንክ ከማድረግና አንድ ጓደኛ የመቶ ሰባት እሱ አናት በብዛት ታብታብ እና ኮፒ ልንክ የምታደርገው እኮ ቤት እንዳይዘጋ ካለን ፍቅር አንጻር ቆይ እስኪ በእናትሽ፣ ቆይታለች ሼር ላድርግላት። ከመጣች አልነበርሽም እንደ አንቺ እሷ ነበረች። አራቢያን ነበር ኮመኔ እኮ ኮሚቴን አድርጌ ሰው ሞቻለሞቻለሚሞቻለሚዘፈላአሁነት ልጅቷ ልጆቹ መጥተው እዚህ ነበሩ እና አሁን ሄዱ። አሁን ደግሞ ልጅ አሁን ትመጣለች፣ ከስድስት ሰዓት በኋላ ትመጣለች። አሁን ኢንሻላ

ማለት የኢትዮጵያ ቡና እኮ ነው ያልኩሽ። ኮፊ ውብነሽ የኔ ቆንጆ፣ እሷ ታጣ በያረገች ነው የሚታየኝ። እኔ አሁን ገና ትላለች። አሁን ቤት አስከብኝ ብላ ማለት ነው። ቶሎ ካላስከባት ነቅላት ወጣለች። አረባክሽ፣ አክሩፋ አጠብቅም ቦታ ምናምን አጠብቅም። እንደውም ጥሩ ነው። አበቃ አይ ይመቻት። ነይ ውቤ ግቢ ሰው

እና ብዙ ማለት ነው። ምክንያቱም ብዙ ነበረ ወይስ፣ አንቺ አንድ እየጻፈች ነው

እኔ ምን አዲስ ነገር በማንገድ ላይ ላይ ይጠፋል? ምን አዲስ ነገር ለመንገድ ነገር ከአንድ ቤት ወደ አንድ ቤት ስትል ይጠፋል። ነገር ይሻላል። ምንትን እኮ ነው ቢሆን ቲክቶክ መንደር ማለት ነው። ቤቱ ቤቶቹ ስለሚለያዩ የምትገቢበት ቤት ነው። እኔ ግን አንኝ ይቅርታ መንደር ለጦርነት ሲኖር ደስ ሲል ነው ብሳቅ ነው። አሁን ምን ነዋለች? እኔ ምን ያውቃል። ገጠር ሄዳ እንዳይሆን ግን ዳጋራ፣ ይሄ ረብሻ እስከሚያልቅ እንደውም ገጠር ብትሸሸግ ይሻላታል። እንደውም ማለት ነው መሱ ቤት ይሻላል። ነገርበፍቅር ፍቅር ያዘችማ፣ ፍቅር ያዘች ብናገር ኮ ትፊቃለች